ሰላም ሰላም፣ ቤተሰብ እንዴት ናችሁ? ሰላም ናችሁ? እኔ ጋር ሁሉ ሰላም፣ እግዚአብሔር የተመሰገነ ይሁን። እናንተ ጋር ሰላም እንደሚሆን ተስፋ አድርጋለው። ቀጥታ ወደ ጉዳይ ልግባ። ሀዘን ኢትዮጵያ ውስጥ ተለምዷል፣ በጣም ተለምዷል። ድሮ እኔ በማውቀው ሰዓት እኔ በነበርኩበት ሰዓት ወይም እኔ ልጅ ሆኜ እያለ የጎረቤት ለቅሶ እስከ አርባ እስከ ሶስት ቀን እስከ ሰባት ቀን ምናምን ተብሎ ሬዲዮም ቴሌቪዥንም አይከፈትም፣ እንዲሁም ደግሞ ሀዘን ልብስ ሁላ ይለበስ ነበረ። የጎረቤት ለቅሶ እንደ ራስ ለቅሶ ነበር የሚታየው እና በጣም እንትን ነበረ፣ በቃ ሀዘን በደንብ ትኩረት ይሰጠው ነበር። አሁን ግን ሞት ስለረከሰ የሚሆን ሞት በየቦታው በጣም ስለተለመደ የሚሆን አላቅም፣ ኢትዮጵያ ውስጥ ሞት ረክሷል። ኦኬ የጎረቤት የሰፈር ሰው ምናምን እንኳን ቢረክስ እንዴት ነው እናት በልጇ ይሄን ያህል ይሄን ያህል የልጇን ሞት የምትለምደው ብዬ አሰብኩኝ። መጀመሪያ ላይ መጀመሪያ አካባቢ ዘማሪ የየትናየት እናት ደስ ብሎኝ አመስግኛት ነበረ። ምክንያቱም በምስጋና ነው የተቀበረችው። እናትየው እያመለከች ነው የቀበረቻት። ለቅሶ ላይ ስታመልክ አይቻለሁ እና ዘሪቱን ብሌም ያደረጋችሁ ሁላ እስቲ አሁንም ተመልከቱ የየትናየት እናት ደገመችው። እግዚአብሔር እኮ ያጽናናል ሰውን ብዬ በጣም ፕራውድ ሆኜ አውርቼ ነበረ እና ያንን ባመሰገንኩበት አፌ ግን አሁን በጣም ሲበዛ ፊል አድርጌ ያለው በጣም ልቤ ተሰብሮ ነው አሁን ደግሞ የመጣሁት ማለት ነው። በእናትየው የጎረቤት ለቅሶ ይለመድ፣ የሰፈር ሰው ለቅሶ ይለመድ። ያው መቼም ሰው ከሞተ ጋር አይሞትም፤ ህይወት ይቀጥላል። ሐዘንን ማካበድ ጥሩ አይደለም። እግዚአብሔር የፈቀደውን አደረገ ብሎ ሐዘንን አክሴፕት ማድረግ ትልቅነት ነው። ግን የእናትየው ሐዘኑን አለማካበድ እና አምልኮ መቅበሩ ምናምን እንዳለ ሆኖ አሁን በጣም እንትን ያልኩት ምንድን ነው ልጅቷ ገና ከመሞቷ የንብረት ጥያቄ ሲያቀርቡ እናትየው በጣም ነው ፊል ያደረኩት፣ በጣም ሸም ያዘኝ እና አባትየውም እናትየውም ማለት ነው ልጁን በጣም ብዙ ነገር ሲናገሩት ሰማሁኝ ምናምን እና እኔ በዚህ አጋጣሚ ልጁን ላደንቀው እወዳለሁ፣ ላደንቀው እፈልጋለሁ። ምክንያቱም አሁን ላይ ብዙ ጊዜ ፍቺ ሲነሳ፣ የባልና ሚስት ፍቺ ሲነሳ፣ ራሷን ጣለች፣ ከውጭ ስገባ በጣም ተጎሳቁላ፣ ምን ብላ ሽንኩርት ሽንኩርት እየሸተተች ምን እያለች ራሷን አጠብቅም ብለው ወንዶች ኮምፕሌን በሚያደርጉበት ሰዓት እሱ ግን እንደዛ ተጎሳቁላ ከስታ መንምና እንደዛ በሽታ ላይ ወድቃ እሷን በማስታመም ጎንበስ ቀና ያለ ልጅ ነው እና ላደንቀው እወዳለሁ፣ ላደንቀው ፈልጋለሁ። እንደ እሱ አይነቱን ወንዶች ያብዛልን ብዬ እላለሁ። ምክንያቱም ሰው ማስታመም ቀላል አይደለም። እርግጠኛ ነኝ ሰዎች አሁን የት መክሳት መጥቆሯ መጎሳቆሏን ብቻ አይደለም ማየት ያለባችሁ። ሰው ሲታመም አመሉም ይበላሻል፣ አመሉም ይቀየራል። የያዘው በሽታ ነው እና ጉንፋን ሲይዘን እንኳን በጣም እንነጫነጫለን አለ ልክ እንደዛ አመሏ እንደሚቀየር እርግጠኛ ነኝ። ያንን ሁሉ ችሎ ነው የሚያስታምማት መክሳት መጥቆር ምናምን እሱም ብቻ አይደለም አክሴፕት ያደረገው የታማሚ ሰው እንትን ይላል ይነጨነጫል ያን ሁሉ ችሎ ነው ሲያስተምማት የነበረው፣ እና ሊመሰገን ይገባዋል። ይሄ ልጅ ምኗም አይደለም፣ ገና አልተጋቡም። ሁላ ባሏ እንዳንል እንኳን አልተጋቡም። በእጮኝነት የነበረ እና እሱን ሳላደንቅ አላልፍም። ኢቨን በላው እንኳን ቢባል ይብላው። በእውነት ከምሬ ነው ምላችሁ፣ ይብላው። ምክንያቱም ላቧን አይደለም ከኢትዮጵያ ሕዝብ ነው እንትን ያለው። ይገባዋል፣ የድካሙ ዋጋ ነው። ባይነኝኔ ይገባዋል። ልጁ በጣም ሊደነቅ ይገባዋል። እናትየው ግን እኔ፣ ድሮ እኔ የሆነ ሰዓት ላይ ትዝ ይለኛል፣ በአይሮፕላን አደጋ ይሁን በባቡር ብቻ በሆነ አደጋ እናት ልጇን አጣ። ኢንሹራንስ ነው ምናምን የሚባል ነገር ይሰጣት ተባለ። የሰፈራችንን ታሪክ ነው የምነግራችሁ። ይሰጣት ተብሎ ሲሰጣት በፍጹም የልጄ እንደማልበላም ነው ያለችው። የልጄ እንደምልበላ ብላ አልቀበልም አለች፣ እና ይሄ አሰራር ነው ግድ ነው ተብሎ በግድ ነው የተሰጣት። ከዛም አልበላም ብላ ይመስለኛል ለበጎ አድራጎት ምናምን ነው የሰጠችው ያንን ብር፣ ያቺ እናት ማለት ነው። ሰው በቃ ከልቡ በቃ እናት ሲሆን ከልቡ ልጁን ሚስ ያደረገ ሰው እንደዚህ ነው የሚለው። ገባችሁ? ገና ልጅቷ ምንም ወር እንኳን ሳይሞላት የንብረት ጥያቄ፣ የንብረት ጥያቄ። እናት ለልጇ አባት ለልጁ ይህን ያህል የልጁ ልጅቷ ይሄን ያህል ባጭር መቀጨቷ ሳያሳስባችሁና ሳያሳዝናችሁ ንብረት ጥየቃ። ለዛውም እኮ ደክማ ምን ብላ ምን ብላ ያመጣችሁ ብር አይደለም፣ እውነት ለመናገር አደለ የኢትዮጵያ ሕዝብን ያመጣው። በቃ እኔ እናቷ ነኝ ይሄንን ባደርግም ይገባኛል፣ እኔ አባቷ ነኝ ይሄንን ብንሆን ይሄን ብናደርግ ይገባናል። እሱ ግን ባእዶ ነው፣ ገና ላላገባት ሚስቱ ይሄን ያህል ዋጋ ከፍሎ ይሄን ያደረገ ልጅ እንደ ዩሰደው ነው መባል ያለበት። ምክንያቱም በላቧ ጠብ አርጋ ያመጣችሁ ብር አይደለም። ቢሆን እንኳን በቃ የድካሙ ዋጋ ነው ተብሎ ሊታለፍ ይገባዋል። ይሄ ልጅ እኮ ስንት ነገር ችሎ ነው። ሰው ማስታመም በጣም ከባድ ነው። የሚገርማችሁ ነገር በጣም ከባድ ነው በጣም እና አንዱ ለቀን እንኳን ጉንፋን እንግዲህ እስከ ሶስት ቀን ያሻችኋል። እስከ ሶስት ቀን ነው ጉንፋን የሚበረታባችሁ ከዛ በኋላ እየተሻላችሁ ነው የሚሄደው። ለሶስት ቀን እንኳን አስተማሚያችሁን ታስቸግራላችሁ። ትነጫነጫላችሁ አነጭ አላችሁ ምን ትላላችሁ፣ ይሄን አርጉ ያቅበጠብጣችኋል፣ ምግባት በሉም ይሄን ስሩልኝ ትላላችሁ፣ ይሄን አርጉ ልኝ ትላላችሁ። ይሄን ሁላ ችሎ ነው እያስታመማት የነበረው። ምኗም አይደለም አልወለዳትም፣ ኢቭን አላገባትም። ስለዚህ እዚህ ልጅ ላይ እንደው ሰው ይታዘበናል ማለት ቀር ማለት ነው። ኢትዮጵያ ውስጥ ይሉኝታ የሚባል ነገር እኔ ድሮ ሳይ ይሉኝታ ሜድ ኢን ኢትዮጵያ ሲባል ነው የምሰማው። በቃ እሱ ነገር ቀረ ጠፋ። ኢትዮጵያ ውስጥ ምንድን ነው እንደዚህ ለንብረት ጥለን ለምንሄደው? ይኸው እሷም ጥለው ሄደች እኮ ጥለው ሄደች። ሲጀመር እሷ ራሱ በሽታ ላይ ሆና ቤት ማሰራት ምናምን ተብሎ እሱን ተውትሽ። ድክመት ነው እሱ፣ እንለፈው። የሞተም ሰው አንወቅስም። በህይወት የሌለ ሰው ታማ የተዋጣላትን ብር ቤት ለማስጨረሻ ስት እንትን ስትል ነበር ስትልክ ነበር። ይኸው እሱን ሁላ ጥላው ነው። ለምንድን ነው ማንማረው? ከሰው ይኸው ጥላው ሄደች እኮ ልብስ ተገዛ ጥላው ሄደች፣ ቤት ተሰራ ጥላው ሄደች፣ የቤት እቃ ተሟላ ጥላው ሄደች። ነገም ጥላ ነው የምንሄደው ነገር ነው። እግዚአብሔር ይስጥ፣ እግዚአብሔር ብድርህን ይክፈለው ለእሷ ቆመሃልና በድካማ ቆመሃልና እግዚአብሔር ይቁምል በማለት ፋንታ ጭራሽ ወር ሳይሞላ ልጅቷ ምንም እንደው ሰውነቷ አፈር እንኳን በደንብ ሳይበላ ሳጥኗ እንኳን ሳይበሰብስ የንብረት ክፍፍል ታወራላችሁ ብሩን በላ ትላላችሁ። እኔ እናንተም ብሆን እንደው ብሩ እንኳን ቢያልቅ ብሩ እንኳን ቢያልቅ በቃ እንደው ከኪ ቢኖራችሁ ቢኖራችሁ ከኪስ አውጥታችሁ ብትሰጡት ሁላ። በእውነት ይሄ ልጅ እኮ ጊዜውንም ሰጥቷታል። ሁሉን ነገር ነው የሰጣት። ገና ለገና ምንም ነገር ገና ለገና ወደፊት እንጋባለን ብሎ ነው። አልተጋቡም። እንግዲህ ጮኛዋ ነው ገና። ስለዚህ ሞት ምን ያህል ኢትዮጵያ ውስጥ እንደተለመደ እንደረከሰ፣ አይደለም የሰፈር ሰው አይደለም የምናውቀው ሰው ምናምን ይቅርና እናት በልጇ ይሄን ያህል መጨከኗ በጣም በጣም ይገረመኝ በጣም እና የምስራች እናትና አባት በጣም በጣም ታሳፍራላችሁ። ትልልቅ ሰዎች ናችሁ። እንደው በእውነት ይቅርታ ብላችሁ ሚዲያ ላይ ብትወጡ ደስ ይለኛል። የእውነት ከምሬ ነው የምላችሁ። እውነት እግዚአብሔርን የምታውቁ ከሆነ ይቅርታ አድርጉልን። በቃ ለኪሩቤል ይሄ ነገር ይገባዋል፣ እኛ ወላጆች ነን ይገባዋል ብላችሁ እሱን አፕሪሼት ነው ማድረግ ያለባችሁ፣ እሱን ማበረታታት፣ እሱን ማመስገን። ኢቨን እሷ ሞታለች እና በቃ ዘንድናው ተቋርጣ ልጅም የለም ምንም የለም ብላችሁ ሊሆን ይችላል ግን ኖ እግዚአብሔር አለ። እግዚአብሔር ጻድቅ ፈራጅ ነው። እግዚአብሔር ምንም እንደኛ አይደለም። እያንዳንዳችን ልብና ኩላሊትን ይመረምራል። እና በእግዚአብሔር ፊት ሁሉ የተገለጠ ስለሆነ እግዚአብሔርን ባታሳዝኑ ባታሳዝኑ፣ እንደው ንስሐ ገብታችሁ ይሄን ነገር እዚህ ጋር በትዘጉት፣ በዚህ እድሜያችሁ ባትዋረዱ፣ በዚህ እድሜያችሁ ሰአፍ ባትገቡ፣ ምንም እሷ እንኳን ጥላው ሄዳለች። ብር ብርም ምንም ምንም እኮ በቃ ከንቱ ነው። ሁሉ ነገር ቀሪ ነው። የሰው ልጅ ይበልጣል። ይሄ ልጅ በክፉ ቀን የተገኘ ልጅ ነው። ጭራሽ ልትንከባከቡት፣ ልትወዱት፣ ልትደግፉት፣ ልቡን ልትጠብቁለት ነበር የሚገባው። ኤኒዌይስ ፎር ኪሩቤል እግዚአብሔር ከጎንህ ይቁ። በእውነት እንግዲህ የሰው ልጅ እንዲህ ነው። አንዳንዴ ባጎረስኩ ጄን ተነከስኩ የሚባል አባባል አለ። እግዚአብሔር ልብህን ይጠብቅ። ግን እኔ ከአንተ ጎን ነኝ ማለት እፈልጋለሁ። አመሰግናለሁ ስላዳመጣችሁኝ። ተባረኩ።